አንቱ በጣም መልካም እናት እንደነበረች እኔ ማመሰግናለሁ። ሰው በልቶ እንኳን የማይጠግብ የሚመስላት መልካም እናት ነበረች። እውነት ነው ነበረች፣ ሆኖ ቀረች። እንዴት ነው ከባሏና ከልጇ በላይ አንቺ ትናንት መጠሽ ልታስቢላት? የምትች ው ጸዴ፣ እስኪ አስቢ። ምክንያቱም ፋንቱ ወላጅ እናቴ ናት። አሁንስ እንደ ወላጅ እናቴ ነው ማያት ብሎ ማለት ሰልችቶኛል። በቃ እውነቱ፣ ፋንቱ ወላጅ እናቴ ናት። ስጋዬ ደሜ፣ ሁላ ነገሬ ናት። አባቴም ሆነ ማንም የእናቴ እንደመበቀል አለብኝ። ለሱ ደግሞ እሱ ብቻ ነው ሊያግዘኝ የሚችለው። እንዴት ነው እሱ ሊያግዝሽ የሚችለው? እናትሽ መሆኗን ነገርሽው እንዴ? አዎ ነግረዋለሁ። አይደለም በቅድስና ከኖሩ የበለጠ በቅድስና የሞተው ይጸድቃል። እድሜው ሙሉ ሲሰር የነበረውን ሀጠት በአንድ ዓመት ጸጸትና ንስሐ አጥፍቶታል። ያኛው ግን በቅድስና ኖሮ በትዕቢት ስለሞተ ቅድስናውን አጥቶታል። ነገሩን ሳስበው ሰራተኛዋ እንደ ባለቤት ቁጭ ብላ ያዘች። እንግዳ ከውጭ መጥቶ ስራ መስራቱ ገርሞ ነው እንጂ ሰው አብሮ ከኖረ እንዴት ቤተሰብ አይሆንም ብለሽ ነው? ጸደይ እኮ ለዚህ ቤተሰብ አባል ናት። እኔ ግን ነገሩ ምንም አላማረኝም። ምናልባት ፋንቱ ከልቡ አስባበት ገንዘቡን ስለሰጠች ይሆናል። ፈጣሪን ተጨምሮበት ሄዳንኩት። ይህ የሚገርም ለውጥ ነው። ብቻ ግን አንቺ እንኳን ደስ ያለሽ፣ የፋንቱ ገንዘብ አንቺ ላይ ሰርቷል። ግን ፋንቱ ካደረገቻቸው መልካም ነገሮች ትልቁ ስኬት ይሄ ነው። መታሰቢነት ወላሱ እሷ ናት እንዲያሳከመቻት፣ አሁ እሷናት ብርሰታ እንድታከም ያደረገቻት። በጣም አሪፍ ጎበዞች፣ ጥሩ ስራ ነው የሰራችሁት። እሽ ቻ ብዙም ጠለቅ ብዬሽ አላውቅም። መልካም ፀደይ። ትሄዳለህ? ፀደይ፣ ትንሽ ራሴን አማን ብላ ምኝታዊት ናት ምንድ ፀደይ እየተረጋጊ ቆይ። ምን ሆነሽ ነው? ልውል አንድ ነገር ቢሆነብኝስ እኔ አሁንስ ነገሮችን መቋቋም ከብዶኛል። ቆይ እንዴት ነው አሁን ሁሉም ነገር እንደዚህ ሆኗል? አትሰኚ በቃ፣ እርግጠኛ እኔ ልውል ደህና ይሆናል። አንቺ እንደዚህ ስለተጨነቅሽ እኮ ኮ ምንም የሚፈጠር ነገር የለም። እንዴት ተረጋግቼ ሊቀመጥ? እናቴን እኮ ካጧስ ገና ቀናቶች ቢቆጠሩ ነው። ድጋሚ ሌላ ሰው አንችልም ሉልን እኮ በጣም ወደዋለሁ። እና ለምን ትጥዋለሽ ፀደይ? ሉል እኮ በጣም ጥሩ ልጅ ነው። ደግሞ እርግጠኛ ነኝ ደና ይሆናልሽ። ውቤ፣ ከንቺ የምደብቀው ነገር የለው። ሉልን እንደ ማንኛውም ሰው አይደለም። ወደው በቃ አፈቅሮአለሁ። ላጦ አልፈልግም። ዴ ፀደይ፣ ከመጀምሮ ነው ደግሞ ይሄ ሉል ማለት እኮ ወንድምሽ ማለት ነው አይደል? በእናትሽና በአባቱ መሃል ያለውን ነገር ታውቂያለሽ። እሱን አውቃለው እዛ ነበር እኮ ለራሴ ራሱ ልዑልን እንደምወደው መንገር የምፈራው። አንቺና ልዑል በፍጹም አንድ ላይ መሆን አይችሉም፣ ፋንቱ ኖረችም አልኖረችም ልዑል ወንድምሽ ነው። አውቃለሁኝ ትክክል እንዳልሰራ አውቃለሁ፣ ግን ደግሞ ሆን ብዬ ወይ ደግሞ አውቅ አደለም የወደድኩት። ግን የእናቴ ገዳይ ነው የሚያሳስበኝ፣ አሟሟቱ ያሳስበኛል። አሁን ልዑልን ስለ መውደድ ያደለም፣ ግን ደግሞ ደህንነቱ በጣም ነው የሚያሳስበኝ። እኔ አሁን እሱ ሁሉም ነገር ግራ እየገባኝ ነው። እባክል ፀደይ ይሄን ነገር ልዑል እንዳይሰማ። ወደ ተሳሳተ መንገድ ነው እየሄዳችሁ ያላችሁት። ቃል ገባልሻለሁ። የእናቴን ገዳይ እስከማገኝ ድረስ ስለ ፍቅር አላስብም። ግን ደግሞ ደህንነቱ በጣም ያሳስበኛል። ብቻ ሱዳን አይሆንም። እኔ አሁን ሁሉም ነገር ግራ እየገባኝ ነው። እባክሽን ፀደይ፣ ይሄን ነገር ልዑል መስማት የለበትም። ከሰማ ሁለታችሁም ወደ ተሳሳተ መንገድ ነው የምትሄዱት። አላውቅም። እስቲ መጀመሪያ ሱዳን አይሆንም። አይሆነ ቆይ እናትሽን እንገዳ ያገኘሽ እንበል ከዛም በኋላ ከሉል ጋር አብራችሁ መሆን የምትችሉ ይመስልሻል? እስኪ መጀመሪያ እሱ ደና ይሁንልኝ። አንድ ነገር ይሆንብኛል። በጣም ተጨንቄ ነበር። አትጨነቂ። አንቺ እኮ ምንም ማሰብም ሆነ መጨነቅ የለብሽም። ደግሞ ተፈሪ ነግሮኛል፣ ይህን እየመጡ ይሆናል። እኔ ከዚህ በኋላ ዶክተሮቹን አላምናቸውም። እናቴ ልም እኮ ትድናለች፣ ደህና ናት ብሎኝ ነው ያጣሁት። አትጨነቂ። አንቺ ምንም አሰብ እኮ የለብሽም። ለማንኛውም መጡ መሰለኝ። ቆይ ልክፈትላቸው። መጣሁ። ይሁ እንዴት ነህ? እንዴት ነው? አሉት። በጣም ተጎዳ ተጎዳ እንዴ? ምን አቅለታለሁ እንዴ? ለማንም ብሎ እራሱ ሊሰዋ። እሺ፣ ሌላው የቅለኛ ለቤተሰቦች እንኳን የያዝነው ምን ማለት ነው? ለማንም አንቺ ፋንቱን ተናግሬ አስቀየምኳት ምናምን ብሎ አይደል ለቤቱ ሙሉ ሲያስጨንቀን ያዋል እና ፋንቱ እኮ ማንም አይደለችም፣ እናቱ ናት። ቆይ አንቺ ለምንድን ነው ማንም ብለሽ የምጠሪያት? አንቺ ደግሞ የእሷ ጠበቃ ያደረገሽ ማነው? እሷ እንዲሆን አንዴ ትሞታለች። የእናቷ እንዲሞት ምን ይሉታል? ፋንቱ ብትሞትም በስጋ እንዲያጣናት፣ በሀሳብ ሁሌም ከኛ ጋር ናት። እሺ፣ ደግሞ እናትም ምንም ቢሆን ብትሞት ከሀሳባችሁ መቼም አትጠፋም። እሺ። ቆይ ቆይ ቆይ ቆይ፣ ፋንቱ ደግሞ ከመቼ ጀምሮ ነው የልዑል እናት የሆነችው? እሷ አምኖ ከተቀበላት ቀን ጀምሮ። ቀን ሁለቷን በዚህ ልክ ነው የምትመልሽላት ትሰሚኛለሽ? ከፈለሽ ገደል መግባት ትችያለሽ፣ ግን ልዑል ሲከፋው ሆነ ሲያዝን ማየትም መስማትም አልፈልግም። ከሀዲ ማለት ነው። ገደል መግባት ትችያለሽ። እናቴንማ እንዳትናገሪያትም እሺ ባይ በጣም ይቀርታ፣ አስጨነቅኩ አይደል? ያው ከአቅሜ በላይ ስለሆነ ነው። ትንጭ ልጅ፣ ቆይ አላሳዝነም እንዴ? ቆይ ምንድን የበደልኩ ነገር? ምንም፣ አባይ ምንም አልበደልክ። አንተም ተረዳኝ እንጂ ያው ክፋቴን ሳስቡ ትዝታ ያስጠላኝ፣ ማሰብ ማቁም ናፈቀኝ። ዚ በአንተ እድሜ ቅርቶ ማለት ነው እኛ ትላልቅ ሰዎች ራሱ ትልቅ ነገር ሲገጥም እራሳችንን በመጠጥ ውስጥ ነው የምንጠብቀው። አውቃለሁ አባይ፣ ግን ደግሞ ምን ያክል ደካማ እንደሆንኩ ታውቃለህ። ያደረኩትን ነገር ሳስቡ ሰላም ነሳኝ። አንተ አንድ ነገር ብትሆንብኝ ምን ያህል ጉዳይ እንደሚችል አታውቅም። እሞታለሁ። እሺ ድካም ያሳዝነ ሁሉ ነገር ገደል ይግባ ይቅርታ አባይ ከዚህ በኋላ እንደዚህ ያለ ነገር አላደርግም ያው ክፋቴን ሳስበው ራሴን መቅጣት አለብኝ ብዬ ነው እንጂ አንተን ሳላስብ ቀርቼ አይደለም አንድ ነገር ቃል ግባል ሁለተኛ እንደዚህ እንደማታደርግ ቃል ግባል በራሷ በፋንቱ ስም ቃል ግባል ነትች ምን ብዬ ፋንቱ ትሙት ብዬ አባዬ ፋንት እኮ ሞታለች። ፍል እኮ ነገር ቃል ገባል። በፈጣሪ ስም ቃል ገባለሁ። ሁለተኛ እንደዚህ አላደርግም። ሌላች ሴትዮ ስንስራት የለሽ እንዴ? ለምን ነው ስንስራት ይባትሽ? ዝም በል እባክህ። ይሄን አንተ ልጁ ለዚህ ይዳረገው። ምን ብዬሽ ነው የምወግሰው? እንዴ! ቆይ አንቺ ሴትዮ ለምንድነው የማታኝ? እኔ ማሳብር ነው እንዳሰብሽ። ለምን ተናገርካት ብለህ ስትጨውበትና ስትቆጣው ነበር የከረምከው። ይሄው በስተመጨረሻ ልጁ ተስፋ ቆርጦ ራሱን ሊያጠፋ ሞከረ። ልክ ነው ያደረኩት? ደግሞ ሉልም ቤው ማለት ነው የነገርኩት። ነገር ከረፈደ ስለገባው መጸጸቱ ልክ ነው። እሺ፣ ይሄው እንግዲህ ውጤቱ ነው። ያው ትሰማኛለህ። አንተ እንደፈለክ መሆን ትችላለህ። ልጅን ግን ተው

ግን ለልጅ ሳይሆን ለእራሴ ጥቅም ስቲ እንደምታደርጊው በድንብ አድርጌ ነው የማውቀው። ኧረ እባክህ ቀለድክ። እንተያያለን። ምን ዓይነት ህይወት ነው የሰጠኝ? በዚህ ህይወት ያስጠላኝ። አሁንስ ይሄን ቤት ለቅቄ ብን ብዬሽ ብጠፋን የሚሻለኝ? ችግር ታስጠበቁሻል። ምንም አይደል፣ ችግር የለውም። ቆይ ግን ምን አግኝተ ነው? ፋንቴ የተወካችበት ሰፈር አካባቢ እዛ ነበርኩኝ እና አንድም አውቀው ልጅ ነበር ስራው ዘረፋ ነው። የዛን ቀን ግን እዛ ሰፈር እንዳልነበር እና ጓደኛቸው ብቻ እዛ እንደቀረ ነበር የነገረኝ እና ጥሩ ነ ምናልባት እኮ እሷ ሊሆን ይችላል። ለምን ቤቷ አንሄድም? ቤቱ ሂጄ ነበር ግን ወንድሙ እንደሌለ ነው። ይህንን ነገር ለፖሊሶች ብናሳውቅና እነሱ ቢገቡበት አሪፍ ነው ብዬ አስብ። አይ ይህን ማድረግ አልፈልግም፣ ምክንያቱም ይህን ያደርገው አባቷ ቢሆንና ቢገኝ ፀደይ እንደምትጎዳ አውቃለሁ። ታዲያ እሱ ቢሆን ላንነግራትና ልንደብቃት ነው ቢያስብሽ? በፍጹም አይደለም። ግን ደግሞ ከፖሊሶች ቀድመን እሱ መሆኑን እርግጠኛ ከሆንን ፀደይ የማትሰጠጥበትን ነገር እንድትወስን እናደርጋታለን። እኔ አንቺ ሀሳብ በጭራሽ እየገባኝ አይደለም። ወይስ እሱ ያጎትሽ ልጅ ስለሆነ ልሸፍኝለት እየሞከርሽ ነው? በፍጹም አይደለም። ይህንን ያደረገው ምናልባት እሱ ከሆነ ፀደይ ራሷ በአባቷ ላይ ትፍረድ። ምናልባት ግን ይህ ነገር ከአቅማችን በላይ ከሆነ ለፖሊሶች እናሳውቃለን። አይ ይህ ነገር ምንም እያማረኝ አይደለም። ሁሉንም ነገር ለፀደይ ብነግራት ነው አሪፍ። እመነኝ፣ አልኩ እኮ እሷን ችግር ውስጥ ለማስገባት አለም እየሞከርኩ ያለሁት፣ እኔ የራሴ የሆኑ ጥርጣሬዎች ስላሉኝ ነው። አንተ ብቻ ልጁን አድራሻ ፈልግልኝ፣ ሌላውን ነገር እኔ እወጣለሁ። እሺ አምነህበት እንዲሆን ነው የምፈልገው። አመንኩኝ። ቁጥጥር ስጠራሽ ነበር። አዎ ሱቅ ካርድ ልገዛ ወጥቼ እኮ ነው። ታውቂ ያለው ነገር በጣም ነው የሚያስጨንቀው። ቶሎ ቶሎ ነው የምደውልለት እሳቸውን ያስጨነቅኳቸው አይደል?

እውነት ሞቼም በሆን ራሱ መጥቼም ወስድሽ ይመስለኛል። ሟርተኛ ስራ ሁሉ የሟርት ነው እኮ፣ አንተ እየቀለልክብኝ እንደ ሊሆን። እሺ በቃ አትናደጂ፣ ይቅርታ ጸዲ። ከዚህ በኋላ እንደዚህ ያለ ነገር አላደርግም። እሺ አሁን ላይ በጣም ፈሪ የሆንኩ ኮንዶ የታመመ ሁሉ የማይደን፣ የወጣ ሁሉ የማይመለስ እየመሰለኝ ነው። እኔ ግን ከሁሉም ብርቱ ነኝ ጸዲ፣ እመኜን፣ ምንም አልሆንም። ግን እኮ ፋንቱም ቃል ከተልኝ ቃሉ እንደማይከበር አይቻለሁ። አልቻል ብሎ እንጂ ታከብር ነበር ጸዲ

ሰቲ ደህና ደህና ነኝ። ቶሎ ስለምረበሽ ና ሰዎች በቀላሉ ስለሚረዱብኝ እ በጣም ጥሩ ሰው፣ በጣም ቅን፣ በሰዎች ዘንድ ተወዳጅ ሰው ነሽ። አንድ ያን ጊዜ ስትሰሪ ኳን እንዳላባረርኩሽ ለዛሬ ይገባኝ። አዎ እኔ ብዙ ጊዜ እስተሰርቻለሁ፣ ግን በፋንቱ ታጋሽነት እና የእናትነት ባህሪ ነው እዚህ ቤት የቆየሁት። ለምን እንደሆነ ያለቀ ከፋንቱ ለአንቺ በተለየ መንገድ ፍቅር እናስስታለት። አንዳንድ ሳስ አንቺ የፋንቱ አደራሆነች ነው ምትታ እውነት ፋንቱ ሰዎች ቶሎ የምትብሰው ናት እንጂ እኔ እንኳን የሚወደድ ባህሪ አልነበረኝም። በፍፁም በጣም የሚወደድ ባህሪ ነው ያለሽ። በጣም ቀ አስተዋይ፣ ደስ የምትል እመኝ። ከዚህ በኋላ ቤተሰባችን ሽምቱ። በጣም አመሰግናለሁ በእውነት ግድል ይልሽ። ከዚህ በኋላ አንቺ በዚህ ቤት ሰራተኛ አይደለሽም። እሺ ልክ እንደልል እንደልዬ አንቺም ልዩ ነውት ቤተሰባችን ሽምቱኝ እሺ ግን ይኸውልሽ እነርሷን ማራትና ፋንቱ ከመሞቷ በፊት ተምረሽ ተመርቀሽ ትልቅ ሰው ሆነሽ ማየት እፈልጋለሁ ትልሻ ነበር ቃሉን ልትጠብቂላት ይገባል አደሯን ተወጪላት እሺ አደራ እሺ ቃል እገባለሁ ፈልገን ደጋግመ ጋግመ የምትደውለው ዛሬ ያልሽውን የአስክሬን ምርመራ ውጤት ላስተካከለልን ዶክተር ገንዘቡ ልሰጠው ይቶ ነበር። ከዛ ስመልስ አንድ ልጅ ሰፈር ውስጥ ያየንን ልጅ እያፈላለገ እንደሆነ ሰማሁ። እንዴ! ምን ማለት ነው? ስለምን ልጅ ነው የምታወራው? እንዴ ላልተወሰነ ጊዜ ዞር በል ብለነዋል አላልከኝም እንዴ? አዎ፣ እሱን ዞር እንዲልኩ አድርገናል። ማን እንዳየን እንዳቃጠረ ባላቅ ያኛው ልጅ ወንድሙ ጋር ደርሶላት ሲጠይቅ ነበር አሉ። እሱ ልጅ ማን እንደሆነና ከየት እንደሆነ አጣርተ ድረስልኝ። ችግር ውስጥ ሊከተን ነው እንደሄ ልጅ። እሺ ሁሉንም ነገር አጣራለሁ ግን ደግሞ ተጨማሪ ክፍያ ፈልጋል። እባክህ ዝም በል። ከመቼ ጀምሮ ነው ሳልከፍል ሰርተልኝ የምታውቀው? ገንዘብ ገንዘብ የምትለው ገንዘብ ብትታሰር የሚያስፈታ መሰለ? በቃ መለውን አስገቢውና ሁሉንም ነገር እጨራርሰዋለሁ። እሺ ቻው። አምነሽኝ ይህንን ትልቅ ኃላፊነት ስለሰጠሽኝ በጣም ደስ ብሎኛል። በቅርቡ የምትፈልጊውን ነገር እንደምታገኝ ተስፋ አደርጋለሁ። አንተ የምትረዳኝ ፍቃደኛ ስለሆን ካመሰግናለሁ ቅዱሴ። አሁን ላይ ሳስበው ሁሉም ነገር ለምክንያት ነበር። እንዴት እንደዛ ልትይ ቻልሽ? የመጀመሪያ ቀን የተገናኘንበት ሁኔታ ያአንተ ድርቅ ማለት ብቻ ፈጣሪ አንድ አጋዥ ሊሰጠኝ ፈልገው ነው። እንደዛ ስለተሰማሽ ና ስላመንሽኝ ደስ ብሎኛል። ግን ደግሞ ጸዴ አንቺ በምትጎጅበት መንገድ መሆን የለበት። በምንድን ነው ልጎዳ ምችለው? ቆይሽ እነዛን ሰዎች አወቅናቸው ከዛ ለህግ አሳልፈ ነው የምንሰጣቸው። አይ ለህግ አሳልፈ እንኳ መስጠት አልፈልግም። እራሴ ተገቢ ነው የምለውን ነገር ማድረግ ነው የምፈልገው። አንተ ማታውቀው ብዙ ነገር አለ። ይኸውልሽ ፀደይ፣ እኔም እንዳምንበትና በነፃነት እንዲረዳሽ እነዛን ነገሮች በውቅ። መልካም። እናቴ ሞተችው በአባቴ ምክንያት ከሆነ እድሜ ልኳ ላሰቃይ ያስቃይ ና በፍርሃት ላለፈው ልጅነቷ ህግ ፍርዱ ሊሰጣት አይችልም። አንቺ ሁለት ታረጊ ነው። እሱም በጊዜ ሂደት እወስናለሁ። ለአሁን ግን ማወቅ የምፈልገው ለምንና ማን ይሄንን እንዳደረገ ብቻ ነው። ጸዲ ባክሽ፣ ለነገ ህይወትሽ የሚጸጽትሽን ውሳኔ የምትወስኚበት ሁኔታ ላይ ነሽ። ተረጋግተሽ አስቢ እሺ። ያስብበታለሁ። አንተ ግን ያልኩህን ብቻ አድርግ፣ አለበለዚያ እኔ እራሴ ፈተዋለሁ። እኔ እኮ እንደዛ ለማለት ፈልጌ አይደለም ጸዲ፣ ላንቺ ከማሰብ አንጻር ነው። ምን ነው? እሺ፣ እንደዛ ከሆነ ነው የምልክህን ብቻ አድርግ እሺ? በቃ ደህና ዋል። ይሄ ነው። ምን እያሰብሽ ነው? ምንም እንዲሁ ነው። ይልቅ አንቺ ልጅሽ ነበር። ቅዱስን አግኝቼ ነበር የመጣሁት። ስለቀጣይ እቅድ የጠየቀኝ ማለት፣ ይሄ ሰዎቹን ባገኛቸው ምን እንደምላቸው እሱ ነገር ለኔም ጥያቄ ነው። ፀዲ፣ ህመምሽን ከመጨመር ውጪ ሌላ ምንም የሚጠቅምሽ ነገር ያለ አይመስለኝም። ምንም ቢሆን ካለማወቅና በነፃነት እያኖሩ እንደሆነ ከማሰብ በላይ ለኔ ህመም የለም። ምናልባት ሊሆን ይችላል ግን ደግሞ አንዳንዴ ነገሮችን ይዞ ከመብሰልሰብ ነገሮችን ተወት አድርጎ ሰላም ማግኘት አለው። እሱም እንደኔ እናት በስቃይ እድሜዋን ጨርሳ ፈገግ ሳትል ለሞተች እናት ማጽናኛ የሆነ በራስሽ ላይ ከባድ ጫና እያመጣች ነው ፀዴ። ለእሷ ብለሽ በቀል ፍለጋ ህልምሽና ልጅነትሽን ባታጠፊ መልካም ነው። ነገሮችን ተወት አርጌ ወይ ደግሞ ነገሩን ለፖሊስ መተው ነው። ለእኔ ህልም የእናቴን ገዳይ ፊትለፊት ማግኘት ብቻ ነው። ስለ እድሜ አያሳስበኝም። ግን እኮ ሴት ልጅ ነሽ፣ ማሰብ መቻል አለብሽ። ምንም ብልሽ በእኔ ልክ ልትረጁኛችሁ። ለእኔ እናቴ ጠባቂ፣ አዛኜ ሁሉ ነገሬ ነች። እሷን የገደሉትን ልምራችሁ አልችልም። ሀሳብሽን በዚህ የምትይዥ ከሆነ ነገ ሲያልፍ ትጸጽቻለሽ። ልብሽ እኮ መልካም ነው። ነገሮችና ሁኔታዎች የጨከንሽ እንዲመስል አደረገሽ እንጂ እውነቴን ነው። እኔ አልችልም። ሉሊ የኔ ልጅ እንዴት ነው አሁን ተሻለ? ደህና ነኝ አክስቴ፣ አንቺ አትጨነቂ። እባክህ ሉሊ፣ እሷ እንደሆነ አንዴ ሞታለች። እሷን እያሰላሰልክ ህይወትን አታጨልም። አውቃለሁ አክስቴ፣ በስሜታዊነት እና በንዴት የማየውን ነገር አደረግኩኝ። እናቴ ፋንቱ ይህን ብታይ እንደማያስ ደስታት አውቃለሁ። እናቴ ከመቼ ጀምሮ ነው ደግሞ ፋንቱ እናቴ ብለህ መጥራት የጀመርከው? ለካ አንቺ አልነበርሽም ሆስፒታል እኮ ታ ሁሉ ነገር ይቅር ተባብለን ልክ እንደ እናትና ልጅ ሆነን ነበር። ፋንቱ እናት ልትሆን አትችልም። አንተ እኮ እናት አለ ትክክለኛ ናት። ከረፈድን ይገባኝ እናቴ ፋንቱም ልክ እንደ እናቴ ነበረች። እናቴ ብለ ስጠራ ስሰማ እኔ እንደዚህ ከደበረኝ እሷ ብትሰማ ደግሞ ምን እንደሚሰማ ታስበኸዋል? ችግሩ እኮ አሰማኝም እስከ ዛሬ ሚንን የጅል ሀሳብ ማሰብ ይኑ ለጸጸት ይዳረገኝ። እንደውም አሁን ነው የጅል ሀሳብ ያሰብከው እንዴ አክስቲ ሚሆን ይሻል ተቆጣሽኝ እኮ ችግር አለ? የለም። ሽሽ ብለህ ብለህ ልጄን ፋንቱ እናት እናት ብለህ አስጠናኸው አይደል? ምን ብታደርግ ነው ልጄ በቀናት ውስጥ የተቀየረው? ታዲያ እኮ እናቱ መሞቱን አምኖ መቀበሉ በራሱ አንድ ነገር እኮ ነው። እንዴ ቆይ ቆይ ነው የምለው አንቺ ለምንድን ነው እንዴ ከፋንቱ ጋር የምትፎካክሪው? ሰው እንዴት ከሙት ጋር ራሱ ነው ይፎካክራል? የምሬ ነው። አንድ ነገር ልንገርሽ፣ አንቺ ነሽ ሙት። በካፍናት ፈናት ትክፈት ምን አስሬ ፋንቶ ፋንቱ ፋንቱ ትልብኛለህ። ልጄ እኮ እናቴ ሞታለች ታየኛለች ብዬ ማሰቤ ስተት ነው አለ። ታዲያ ምን አጠፋህ? ልቲ ነው እንዴ ያደረገው ነገር እኮ ልክ ነው።